ቶፊቅ ነበር መኪናውን ሲነዳ የነበረው። ቶፊቅ ሲነዳ የነበረው መኪና ፍሬን ተበላሸና ለማቆም ተቸገረ ማለት ነው። መኪናው አልቆምለታለም። ከዛ እንደምንም አድርግ አዙር አቆማለሁ ሲል ከዛፍ ጋ ተጋጨ። ከዛፍ ጋር በተጋጨበት ሰዓት ከጀርባ የነበረው ሰውዬ ተጎድቷል። እንደዚህ እንትኑ መቶታል። ይህ የመኪናው ብረት ጎኑን መቶታል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ነይ ተከብራችሁ ተመልካቾቼ ሰላም ጤና ፍቅር በያላችሁበት ያለም ዳርቻ ይደርሳችሁ። ክብራና ክብራን ተመልካቾቼ ዛሬ ሶሻል ሚዲያ ላይ እንደዚህ ዞር ዞር ረሰለ ቲክቶክ ላይ ተቆርጦ የማሪና ቶፊቅ ጋር ሁላችሁን ተቃታታላችሁ። ማሪና ማለት እች ነች፣ በፊት ቶፊቅ ጋር ተሰራ የምትሰራዋ ቪዲዮ ማለት ነው። እና ያለቀሰች ምናምን የሆነ በጣም አስደንጋጭ ቪዲዮ ለቃለች አለች። ወላሂ በጣም እንትን ያለችኝ የሆነ በጣም የሰቀጠጠኝ ማለት ደግሞ ልክ እንትን ከእሷ ወጥቼ ከእሷ ጋር ወጣሁኝና ቀጥታ ቶፊቅ እንትን ይሄ ምድነ ስሙ ቶፊቅ ዩቲዩብ ቻናል ላይ ነው የገባሁት። ለመጨረሻ ጊዜ ፖስት ያደረገው ከሁለት ወር በፊት ነው። እያያችው ነው፣ ከሁለት ወር በፊት ነው ለመጨረሻ ጊዜ እንትን ያለው ፖስት ያደረገው ማለት ነው እና እውነት ነው እንደምናምን ብዬ በጣም የመጨረሻ ላይ መኪና የተሰረቀ ሆኖ ምናምን የሚል ነው የቶፊቅ አዲሷ መኪና ጉዳይ አመጣች ምናምን የሚል ነገር። ከዛ ወዲህ ጭራሽ ነው እኔ ያላየሁት ማለት ነው። ልጁን አልለቀቀም ፖስትም፣ ሌሎች ጓደኞቹም ጋር እንትን አላለም። አይዶን ዋት ሀፕን፣ ምን እንደተፈጠረ አላወቅኩም እውነት ለመናገር። አላህ ሰላሙን ያብዛው። ግን መሪና የለቀቀችው ቪዲዮ ግን ትንሽ ቀንጨብ አድርጌ ቲክቶክ ላይ ካገኘሁት ላሳያችሁ። ያው እዚህ ጋር አዳምጡ ቶፊቅ ነበር መኪናውን ሲነዳ የነበረው። ቶፊቅ ሲነዳ የነበረው መኪና ፍሬን ተበላሸና ለማቆም ተቸገረ ማለት ነው። መኪናው አልቆምለት አለ። ከዛ እንደምንም አድርጊያ አዙሪ ያቆማለሁ ሲል ከዛፍ ጋር ተጋጨ። ከዛፍ ጋ በተጋጨበት ሰዓት ከጀርባ የነበረው ሰውዬ ተጎድቷል። እንደዚህ እንትኑን መቶታል። ይህ የመኪናው ብረት ጎኑን መጥቶት አናቱን መሰለኝ ተጎድቷል፣ ሳይሆን ጭንቅላት ውስጥ ደንፈሱ የቶፊቅ በጣም የቅርቡ ሰው አርፏል ማለት ነው። እና ቶፊቅም አሁን ታስሯልም አልታሰረምም እያሉ ነው። ግን አብራቸው ሲነግራችሁ መኪናው መታው ጎኑን። እኔ ቃል አጠረኝ። እግዚአብሔር ለእናንተ እንደዚሁ የመናገር አልፈልግም። ግን ፍሬኑን ማቆም አልችል ሲል ቶፊቅ ከግንድ ጋር ተጋጨ። ከግንድ ጋር ሲጋጭ መኪናው ከጀርባ የነበረው የቶፊቅ በጣም የቅርቡ ሰው፣ የቅርቡ ጓደኛው፣ የቅርቡ ዘመዱ አደጋ ደረሰበትና ህይወቱ አለፈ ማለት ነው፣ ሞተ ከዛ ያው አሁን ላይ ያለውን የሀገሪቱን ሁኔታ ታቁታላችሁ። መቼም የትም ሀገር ይሁን ታቁታላችሁ፣ ሰላም አይደለም። እና ከሱ ጋር የነበሩ ሌላ የቶፊቅ ሰዎች እንዳጋጣሚ ከጀርባ መከላከያዎች፣ ሚኒሻዎች እየመጡ ነበረ። መኪናው እንዲ ጫካ ውስጥ ነው ዙሮ ገብቶ የተጋጨው ዛፍ ጋር ማለት ነው። አልቆም ለዚ ለማቆም ነው እሱ ወደ ጫካ ያስገባው በሆነ ነገር እንደዚህ። ሲያስገባ ሲንሸራተት መሬቱን ይዞ ይቆምልኛል ብሎ ነበር እንደዚ ያስገባው። ከዛ ግን እንዲህ ሲንገጫገጭ የዛ ሰው ሕይወት ማለፍ ችሏል። ከዛ ቶፊቅን እንዲያመልጥ ያደረጉት ሌሎቹ ሰዎች እዛ መኪና ውስጥ የነበሩ ሰዎች ሚኒሻዎች ሲመጡ፣ መከላከያዎች ሲመጡ እኛ እና ቀውም ሹፌሩ እንላለን፣ እናንተ ግን ወጣህ ምልጥ፣ ወጣህ ጥፋ አሉት። እርግጠኛ አይደለሁም በዚህ መረጃ፣ ግን ከላይ ከላይ የተነገረኝ ነው የምነግራችሁ። እናንተም ማወቅ እናንተም ቢያንስ ጾማችሁን አሁን በጸሎት ማገዝ ስላለባችሁ ነው ወንድማችን ሁላችሁም እና እና ውዶች ይሄ በጣም እንደሰማችሁት ነው ማለት ነው፣ በጣም ነው የሚያሳዝነው፣ የነገረችን ነገር። እኔ እውነት ለመናገር አላህ እውነት አያርግበት፣ እንደው እንደ እስከ ዛሬያቸው እንደው ፕራንክ ነው ይበሉን፣ ይበሉን ፕራንክ ነው ትበለን እና አለው ይበለን፣ ወንድማችን ማለት ነው። ምንም ቢሆን ማለት ቶፊቅ ክፉ ደግ አሳልፈናል፣ ጥሩ ነገር አሳልፈናል። በጣም የምወደው የማከብረው ወንድሜ ነው። ክፉን አልመኝም ወላይ ክፉን አልመኝም ማለት ነው። ይህንን የተናገረችውን እን በአላህ ውሸት ያርገው ብዬ ነው ደንግጬ ነው እኔ ወደ እናንተ። ምናልባት እዛው ላይ ኮሜንት ምናምን ለማንበብ ሞክሬ ነበር። ግማሹ ዝም ብሎ ነው ወጣ፣ ወረደ እንትን የሚለው በዚህ አጋጣሚ ስልኩ አይሰራም። ሀቂቃ ይኸው ቶፊቅ ደውል እስኪ ይኸው፣ እንደምታወት ነው ስቶፊቅ ስልኩ እየሰራልኝ አይደለም አይሰራም። እንደዚህ ነገር ነው የሚለው ስልኩ ማለት ነው። አላኩል ያህልን እስኪ ለማንኛውም እስኪ ወደ ጓደኞች ጋር ልሞክር፣ ምናልባት ሲያብዲ ወሎ አክባር ካለው እሱ ጋር ልደውልና ምናልባት ካለ አይታወቅም። እስኪ ምናልባት መታ

ረ፣ ምን ጠፋለሁ ምልህ። ይሄ እንትን ቅድም ቲክቶክ ላይ የሆነ ነገር ሼር እየተደረገ እያየሁ ነበርና፣ መሪና ስለ ቶፊቅ ምናምን እንደዚህ መኪና ምና፣ እውነት ነው እንደ ማለት የሰማኸው ነገር አለ? የምታውቀው ነገር አለ? ማሪና፣ የምን የሆነ መኪና ተገል ተገልብጦ ሰው ሙቶበት ምናምን ምናምን እያለች እንትን አለች። ቪዲዮ ለቃ ነበረ እና በጣም ደነገጥኩኝና እስ ቶፊቅ ስለ ቶፊቅ የሰራችው ነበረ እና እንዴት ነው ታግኝተኸው ታውቃለህ? ስልኩም እምቢ አለኝ እኔ ወላሂ እኔ አይ ሌላ ስለሆና ያ በኢንሳት ታዋራ በፊት ደውዬለት ነበርና ማለት ነው ወላሂ ስልኩ አይሰራም፣ እምቢ አለኝ። በሁለት ስልክ ሞከርኩኝ። ይህን ካወራች በኋላ ደግሞ ትላንትና የሞከርኩ በነገራችን ላይ ዛሬ እንኳን ሐቅ ለማለት አልሞከርኩትም ስልኩን ትላንትና ትላንቱ ላ ሞክሬ፣ ግን አይሰራም። በሌላም ስልክ ሞክሬ ነበር አይሰራም። ስልኩም አይሰራም። እኔ አላውቅም ብቻ፣ ግን እኔ እንደው አላህ እንደው ውሸት ያርግለት እያልኩ ዶ እያረኩ ነው። እሷ ግን ቪዲዮን አይተዋል። የሷን የእሷማ ያን ካይሰማው በኋላ ደውያለሁኝ ዛሬ ግን አልደወልኩም። ያን እንደሰማ ወደ ደወልኩኝ። ስደውር ስልኩ አይሰራም መስመር ትሪ ያስተላለፈ ነው የሚለው። እንደዛ አድርጎት ይሁን አላውቅም። ብቻ እና ደግሞ ቻናል ውስጥ ስገባ ማለት ነው ሁለት ወር አልፎታል እንትን ከለቀቀ ቪዲዮ ከለቀቀ። የሆነ አላድን እንትን አለብኝ በጣም የሆነ ተመሳሰለብኝ እሷ ከምታወራው ጋር ቪዲዮው። እንኳን አንዳንዴ እንደዚህ ጠፍት እያለ ነው በፊት የምመጣው፣ እንደምታውቀው እኔ እንደዛ ነው። ከዛ በፊት ራሱ አንዴ ወደ ደሴ ወደ ወሎ ለመሄድ ፈልጎ ከዛ ወዲህ ለሆነ ሀጅ ያፈልግ ነበር። ያው ከዛ ስደውል ስልኩም እምቢ አለኝ። የለም አግኝቼውም ማላቅ እስኪ እንግዲህ እንሻላ አላ የጠብቀው ምንም አይሆንም። አረ እንሻላ ውሸት ያርግለት፣ እንደውን ውሸት ያርግለት። ማለት የሆነ ደህና ነኝ ግን አልሐምዱላ ሀቢቢ ዋ ቆይ፣ እስኪ ሌላ ስልክ ካለ ስልኩ አለ አይ አስራ ሁለት ቤቱ ነው። አስራ ሁለት ቤቱ አለኝ ው እሱን ነው እኔ የማውቀው። ሌላም አለ ይመስለኛል። እስኪ ወይ በዚያኛው ከልለ እስኪፈልግ ይሰጣለሁኝ ከሰራ ነው ግን ያልሰራልኝ። እንሻላ እስ እንሻላ ሃቢ ሽክረን ሃቢ አላህ የጠብቃችሁ አላህ የጠብቃችሁ። ደህና ነኝ ወላሂ አልሐምዱሊላህ። ረ መርሃባ እኔ ወላሂ ጓደኞቼ እኔ በጣም ነው የምወዳቸው። ማለት ክፏቸውን መስማት አልፈልግም። ሀቂቃ ማለት ነው እና ቶፊቅ እንሻላ ውሸት ያደርገው ወላይ ውሸት ያደርገው ብዬ ነው ዱዓም አደርገው። በዚህ ዙሪያ እንደው ምናልባት ከፋሚሊ ከእሱ ፋሚሊዎች ምናምን ተከታታዮች ብዙ እንዳላችሁ አቃለሁኝ፣ የምታውቁትን ነገር ብትነግሩኝ እኔ ደስ ይለኛል። ቶፊቅም ምናልባት ኢንኬዝ እንደው የትም ሁኔትም ይሄ ቪዲዮ ከደረሰህ ማለት ነው እባክ፣ ብዙ ሰዎች ተጨንቀዋል በአንተ ጉዳይ ብዙ ሰዎች እንትን ብለዋል ፕሊስ፣ ፕሊስ፣ ፕሊስ፣ ፕሊስ አለሁ በል ከመጣህበት ካለህበት ቦታ ማለት ነው። እንሻላህ በሰላም በኸይር እንደምናገኝ ሁላችንም ተስፋ እናደርጋለን ማለት ነው። እውነት ለመናገር ይሁን አይደል ሐበሻ ወይ አንድ ሰው ካልሞተ ወይ ካልሄደ አያመሰግንም ይባላል። እና ደስ የሚሉ ጊዜያቶች ነበረ። ቶፊቅ የምር ወንድም ነው፣ ደስ የሚል ወንድም ነው። ስለዚህ አላህ ከክፉ ነገር ይጠብቀው። እንሻላህ አንዳንድ ኮሜንቶች ወይም ላይ እንዳየሁት ቤተሰቡ ጋር ሰላም ነው፣ ቤተሰቡን እየከደመ ነው ብለዋል። አላህ ያድርግለት ይህንን ነው የምመኘው። አላህ ያድርግለት ብዬ ነው የምመኘው። እንሻላ ሁላችሁም እንግዲህ በዱአ አስቡት፣ ደህና እንዲሆን ይህንን የተባለውን ነገር አላህ ውሸት እንዲያደርገው ዱአ አድርጉ ማለት ነው። ከዛ ውጭ ግን ክፉን ነገር የያዝለት እንደዚህም ደግሞ የተባለውም እንግዲህ እውነቱ ሆኖ ከሆነ እኔ እንጃ አላህ ካለበት ችግር ካለበት ማለት ያውጣው። ምንም ልል አልችልም እኔ ከዚህ በላይ ማለት ነው። ግን እኔ በዚህ አጋጣሚ ማስተላለፍ የምፈልገው ጓደኞቼ፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንም ክፏችሁን መስማት አልፈልግም ማለት ነው። አሰላሙ አሌይኩም ረህመቱላሂ ወበረ